ጓዛለባአሳብ ልቤገር አገሩ ስስት ዋ እንግዲህ መውዳዴ ዳዋ አትከይበት አንቺ የዋህ ቀርቦሽ ያልተረዳም ርኳ የሆንለት አረ ማየት ማየስሻልሽ አረ ማየት ማየስሻልሽ ከንቱ ደከምኩልሽ መቼን ደከመኝ ጎዳናው መንገዶ መቼን ደከመኝ ጎዳናው መንገዶ መሄድ መራመዱ ባሳ መሰደዱ ሚስጢሩ እየገባሽ ባንቺ መጎዳቴ እኔ ስራ ኩልሽ ትዝታ ነው ቤቴ እኔ ስራ ኩልሽ ትዝታ ነው ቤቴ ቀን እንደው ይገፋል እንደምንም ያልፋል ቀን እኮ ይገፋል እንደምንም ያልፋል አንቺ የዋ አንቺ የዋ ናፍቆት መች ይገፋል